ሰላም ለእናንተ ይሁን፣ ተመልካቾቻችን፣ እንዴት ከረማችሁ? እንግዲህ የጌታችን ኢየሱስ ክርስቶስ ሰዎችን ሲያገኝ ሰላም ለእናንተ ይሁን ይላል እና እኛ መቼም የክርስቶስን ሰላም ነው ለእናንተ የምንለው እና የክርስቶስ ሰላም ደግሞ ልብን፣ አእምሮን ሁሉ የሚያልፍ ለዘላለም የሚሆን ነው እና ይህ የክርስቶስ ሰላም ለሁላችሁ ይሁን። እንግዲህ በዚህ የህያው ምስክር ዝግጅታችን ዛሬ ደግሞ እንደገና መልሰን ተገናኝተናል። ይህ የህያው ምስክር ዝግጅታችን ባለፈው ሳምንት አንድ ታሪክ ጀምረን ሰዓት ስለነሰን መቋረጡ ታስታውሳላችሁ። እንግዲህ የዛ ታሪክ ቀጣይ የሆነውን ክፍል ይዤላችሁ ቀርቤያለሁ። እንግዲሁም በመካከላችን ተገኝቷል። እንግዲህ ብዙዎቻችሁ ይህን ፕሮግራም የምትመለከቱ በጌታ የሆናችሁ በጌታ ከጌታ ያልሆናችሁም ሰዎች ቢሆን ይህ ፕሮግራም በተለይ ለማሳየት የሚሞክረው ምንድነው ጌታ ኢየሱስ ክርስቶስ የማይፈልገው የማይለውጠው ሰው የለም። ይህንን ለማሳየት ነው። አንዳንዶቻችሁ እኛ ጫጥቃሚዎች ነን፣ እኛ ጃራጫሾች ነን፣ እኛ ሰከራሞች ነን፣ እኛ ሴሰኞች ነን፣ በጣም ብዙ ነገር ተደረደራችሁ፣ እግዚአብሔር አይፈልገንም ትላላችሁ። ጌታ ኢየሱስ ክርስቶስ ሁሉንም እንደሚፈልግ፣ ሁሉንም እንደሚለውጥ፣ ሁሉንም ደግሞ ከሁሉ የተሻለ አድርጎ ዘላለማዊ ክብር እንደሚሰጥ ለማሳየት ይህ የህያው ፕሮግራም የህያው ምስክር ፕሮግራም ተዘጋጅቶላቸዋል። ተመልካቾቻችን፣ የዛሬ እንግዳችን ባለፈው ሳምንት የጀመርነው ወንድማችን አለምሸት ሞገስ ነው። ወንድማችን አለምሸት ሞገስ እንኳን በደህና መጣን እንኳን በደህና ቆይ ተስይ። በጣም ነው የማመሰግነው። እንግዲህ ባለፈው ሳምንት ታሪክን ስትነግረን ያው በመጠጡም በምኑም በጣም እንግዲህ እየሰከርክም እህትን እየሄድክ እህት በጌታ ነች ታስቸግር እንደነበረ፣ እሷ ግን ትዕግስቷ ደግሞ የተናገርከው ልቤ ላይ የቀረው ነገር ምንነው ታገሱ ምክንያቱም ሰዎች የታገሱ ሰዎች ፍሬ አፍርተዋል። አትብዝም አንተ ሰካራም አንተ ምናም እያሉ ቢሉ ኖሮ ብዙ ሰዎች ወደ ጌታ ይመጡ ነበር እና እሱ ላይ ነው። እና ከዛ በኋላ ምን ሆነ? ደብረ ዘይት ሄጄ ብለህ ነው ያቋረጥከው። እና እህት ጋ ሄደህ ምን ተፈጠረ? ያው መድረኩ ላንተ ሰጥቼ። ልክ ነው ያ ትዕግስት። አሁን አንድ ማን ነው ፓስተር ጸጋው ተርላ ሲናገር በጣም ደስ ያለኝ፣ እንደውም ጽፎት አለ። ትዕግስት የመለኮት ነው አለ። ትዕግስት የሰው አይደለም አለ። አይገርምም? ጸጋ ነው እራሱን የቻለ ለካ በመታገስ ውስጥ አሁን አንተ እንዳልከው በመታገስ ውስጥ እሷን አየኋት። ያ በዛን ጊዜ የታገሰችን ከዛ ወቅት ጥፋት አዳነኝ አይደለም እምለው ከጊዜ በኋላ ያ ትዕግስት በህይወት ውስጥ ተሰራሁን ብዙ ሰዎችን እንድታገስ አደረገኝ። እኔም በበኩሌ የማይታገስ ባህሪ ችኩል፣ ፈጣንና እርብጃ ቶሎ የሚያስት ባህሪ እንኳን ቢኖር በጌታ ቤት ከጸጋው ጋራ በጌታ ቤት ብዙ ነገሮችን እንድታገስ እንደገና ደግሞ ያው የራሴም አለ እምታገሳችኋል ሰዎች እንደውም አንዳንድ የማይደፍራቸውን በጣም የምታገሳቸው ና ውጤት የማገኝባቸዋሉ ስለማውቁ ያንን ህይወት አሁን አንዳንድ በጣም በከባዱ የወደቁ ህዝብ ዞር ብሎ ማያቸው ወደ እብደት የተጠጉ ሰዎችን ጓደኛ አድርጌ ጥሩ ጥሩ ነገሮች እንደተለዋወጠ እንትን አደርጋለሁ። ይበልጥ ግን ነገርን መታገስ ለረዥም ጊዜ መታገስ ማሳለፍ የመለኮት ነው፣ የእግዚአብሔር ነው። እሷ ያች እህተ ያልኩ ይህንን ያገኘችን ከራሱ ከክርስትናው ህይወት ነው። ወንድምነትም አለ በእርግጥ አይደለ ያው በስጋ እግዚአብሔር እኔንም ሲረዳኝ ነው። እና ትታገሳለች፣ ዝም ትላለች። ሁለተኛ ተላልፈን አልታውቃለህ። አሁን በኋላ ለሚገባኝ እኔ በጨለማ ውስጥ ነኝ፣ እሷ በብርሃን ውስጥ ነኝ። ስለዚህ እያየችን ከማልቀስ ውጪ ከእኔ ጋር መመላለስ አትችል፣ ብትመላለስ እንኳን አትችለኝም። ይሄ ዝም ብሎ አለ እውቀት እኮ ነው የሚመስል፣ የሚገርም። አንዳንድ ትላልቅ ጥፋቶች የሚጠፉት በእውቀት ነው። ያለ እውቀት ጥፋት አይሰራም እኮ። ክርስቶስን ወደ መስቀል የወሰዱት በእውቀት ነው አውቀናል ብሎ አደገኛ እውቀት እኮ ነው፣ የሚገርም ነገር። ስለዚህ ምን እሷ ይሄንን ቀድማ አወቀችና፣ አንዳንድ ከባድ ነገሮች ላይ ምን ትላለች? ጸጥ ትላለች፣ እያየችን ታለቅሳለች። ይሄ ለቅሶ ደግሞ ለእኔ ፌዝ ነበር። ይሄ ማላቀ ማስመሰል ምናምን የምንለዋለ አይደል አስመሳይ ምናምን ባልኩት ጊዜ አለ ተመልከት። እንግዲህ ያውን በጸሎት አነገርኩ ጸሎት እየጸለዩ እኔ በአለም ላይ እየጠጣው ምናምን ብዬ ሄጄ ከባሏ ጋራ እዛ ይጸልያሉ በር ዘግተው። አንድ እንግዳ ያለሁት እኔ ብቻ ደጃ ያለው ኮብል እኔ ብቻ ነኝ። አንድ እንግዳ የተኛሁት ከአዲስ አበባ ሂጄ እዛ አንጥፌ እተኛለሁ። ያው ከዛ እነሱ እየገሰጹ በኢየሱስ ስም አንተ እንደዚህ ምናምን እያሉ እኔ እንግዳ ሰው አንድ ያለሁት እኔ ብቻ ነኝ። ሌሎቹ ጩጮች ናቸው። በቀጥ ሳይ መልኩት ለኔ ነው አልኩ። ስለዚህ ብላ አሁን በሌሊት ተነስቼ በጠብጣቸው ሲነጋን እነጋገራለሁ። ማስታወሻ ሁሉ መያዝ ጀመርኩ ምን ምን እንዳሉ ነገር አንድ ቀን ምን ምን እንዳሉ ሄዳ ቴክፉ እንደዚህ ብላ ምና አ እሱም በተራው እሱ አላትን የእሷም ያለችው ተመልከ ያለት ነው ያለቀሰችው። ሌሊት ይንጋ እንዲህ ስገላበጥ አንዱ አሁን ሲነጋ ሁለቱንም ጠሯቸው። ሁለቱም መጡ። ባልዳዊስ አይገርምም። ቤታቸው ማለት ነው። ቤታቸው ነው። እንዴት እንደዚህ ምናምን ማን ብዬ ማንን ነው እንትን ምን ይባላል እንዴ ልዩነታችንን አየኸው። ጊዜ ሲያልፍ ያስቃል። አይተኸው እንዴ ልዩነቱን አየኸው። ስለዚህ ምን ትበል እሷ አሁን የሚገባኝ እኔ አሁን እኮ ነው አንቺ ጨረበር ሳለቅ ይህ ዓለም ዝም ብሎ ከመረጃ እጦት የተነሳ በጨለማ ስላለ እነሱ ደግሞ ምናምን የሚለው በላይ በላይ በላይ እግዚአብሔር ይባርክ ፍሬ ነው። እና ቀላል ነገር አይደለም። የሚገርምህ ነገር እሱም መጣ እሱን መጣና ቁጭ አለ። እሱ ደግሞ ፈገግ ብሎ ያየኛል። አቤት ልዩነቱ! አጥሩ እዚህ ላይ ነው፣ ይታል በደምብ ተመልከት። ልዩነታችን የሚያግባባን ቋንቋ በምድር ላይ የለም። ተመልከት፣ እነሱን አታለውኛ እየዋሹና እያስመሰሉ ነው የሚስቁት። በእኔ አረዳዳ ማታ ሲሳደቡም እንደገና ደግሞ እንትን ሲል እኔ በዛ ግንዛቤ ውስጥ በዛ ሙሉ ሙሉ እምነት በርዴት እኮ ተንቀጥቀ እነሱ ደግሞ ያለሁበትን ዓለም አውቀውታል። ስላወቁት በጣም አዝነውልኝ ነው የሚያለቅሱ። ሲያለቅሱ ጭራሽ አናደደኝ። ስታለቅሱ እሷ አናደደች። ምንም ታስመስዩ እዚህ ምና ማታም ስት ነበር ለ አይገርምም። በዛ ምናም እያየችኝ አለቀሰች። ረዥም ሰ ጸጣለች። ከዛ እሱን ፈገግ ብሎ ምንም አልመለሰም። ተመልከት ተመልከት። ይሄ የሚገባው ለክርስቲያን እኮ መንፈሱን ለሚረዳ ሰው ነው። ይሄ የሚገባው የእኔ ያለሁት በዓለም ነው። የዓለምን መረጃ ነው ያዝኩት፣ የዓለምን ቋንቋ ነው ያዝኩት። ዓለም እንደዚህ አፉላፊ ከተነጋገረ የራሱን ሥጋዊ እርምጃ አይደለም ያዝነው፣ በሥጋ አይደለም የሚገለጡ። በእዚያ ዓለም ውስጥ ነው ያለው። አጥሩን አየሁ። እንግዲህ ታልከን ልዩነት፣ አንቺ ይሁን ከእዚያ እንደዚያ ይሁን። ይሄንን ነገር እንግዲህ፣ ከዛ ደግሞ ያው ይሄ የኛ ከንቷርን ይሄ የምጠጣ ምናምን ወዲያው ትረሳዋለህ እኮ ከታረሰ በሚቀጥለውም ዝምድናችን ይቀጥላል። እየሄድኩ ጎበኛታ አስታውሰው አታውቅም። በቅርብ እንኳን ስነግራት ይሄን ነገር ገርሞኝ ያልኩ ለሰዎች ስነግርም ለሷም ሄጀ አንድ መቼ ምናልባት ለካ እንዲህ አይነቱን ብዙ ነገር ነው የታገሰችው። በመንፈሳዊ አተያይ ስለምታይ ማለት ነው። አይገርምህም? ልዩነታችን ይሄ ነው። የሚገርምህ እኮ ነው አሁን እኮ የጌታ ነገር እንደው ከዚህ ዓለም ከስካር ከመጠጥ ከውርደት ከምናምን ከደህነት ከምናምን ብቻ ነፃ ያወጣን ይመስላል አይደል? የመጀመሪያ ደረጃ ነው። ከዚያ ቀጥሎ ለካ ሌላ የመንፈሳዊ መረዳት አለ። ሌላ ረፍት አለ። ይሄኛውም ቢሆን ያሳርፋል። ረፍት አጥተን አይደል እንዴ? ረፍት ፍለጋ እኮ ነው ከንቱ ነገር ውስጥ የምትገባው። እንደገና አንዳንድ ደግሞ ዓለም ትክክል ስላልሆነች ከጥፋተኝነት ስሜት ራሳችንን በጥፋተኝነት ስሜት ስለሚያሰቃየን፣ አለ እኮ ብዙ ብዙ ጸጸት ማንፈልገው አይደል ሳቅ፣ ፌዝ፣ ምንጩ ምንድን ስንፍና እኮ ነው ስንፍና ነው። ታውቃለህ በዓለም ላይ ቁም ነገር የለም ብሎ ማመንና ከዛ ኋላ ለዛ ፌዝ ምናምን፣ በጣም የሚገርመ ነገር በዛ ውስጥ ነው የነበርነው። ተመልከት፣ በዛ ውስጥ ነው እንኖረው። አሁን አለም ተመልከት፣ አሁን እኮ እንደምታየውን መጽሐፍ ቅዱስ ውስጥ ስታይ የሚገራረም ነገር፣ ባለቤቱን ሳታውቅ እንዴት በምድር ላይ የምድር ባለቤት ጌታ ነች ይላል። የሰማይ የምድር ባለቤት ማነው? እግዚአብሔር ነው።

ጌታ እኮ እኮ ምን ጎሎት ምን ጎሎት? ወገኛ ምን ይፈልጋል? እንደው በዚህ አጋጣሚ ያው ብዙ ጊዜ እኛ ዘፋኝ ምናምን ብቻ ነው የምንለውና ዘፋኞች ህይወታቸው ምናምን ላል ግን አንተ አሁን ፀሐፊ ነበርክ ደራሲ ነበርክ በሚዲያው ላይ ረጅም ጊዜ ሰርታልና አሁን ስማቸውን ባንጠራ እንኳን ትላልቅ የሚባሉ ፀሐፊዎች ኢትዮጵያ ውስጥ የሚከበሩ ከሚባሉ ጋር አብረ ሰርታል እነዛውን ስማቸውን ስጠራልኝ አይደል፣ በሐሺሽ በመጠጥ በሲጃራ የሚታወቁ ናቸው። ግን ጽሑፋቸው እናም በጣም ለብዙ ሰው የሚነበብ ነው። እና ምንድን ነው እዛ ጋ ያለው ነገር? እውቀቱ ነው ወደዛ ያወሰዳቸው፣ ወይስ አንታው እዛ ውስጥ ስለ ነበር? ካንተም ነበር ከጻፍኩም ዛውስ እዚህ ጋር የሚገርም ነገር እውቀት ይመስላል። ቅድም እንደነገርኩ እውቀት የሚመስል እውቀት፣ ወደ እስከሞት ድረስ የማይለቅ እውቀት አለ። በላው ላይ ጉራ ይደረብበታል። ስም ይለጠፍበታል። ስም ይለጥ ብር ይጨመርበታል። ተቋም ሁሉ ይገነባል። በስምህ መንገድ ሁሉ ሊሰየምልህ ይችላል። እስከ ሞት ድረስ አይለቀም። ሰይጣን እውቀት ያለ እውቀት የሚሆን ይመስላል። እንደ ለዚህ እኮ የደነደነው ያኛው ካምፕ፣ የጨለማው ካምፕ፣ የሰይጣኑ ዓለም የደነደነው ትልቅ እውቅና ይሰጣቸዋል። ላይ ምን ነካህን እኮ እውቀት አሁን ራሳቸውንም አላዳናቸውም አላዳናቸውም ይያልቀባቸው በልጅነት ያጸና ያነበብኩት ዴል ካሪንጌ የሚባል መጻፍ፣ ዴል ካሪንጌ እሱ ሀውቱ ስቶፕ ወሪ ስታርት ሊቪንግ የሚል መጽሐፍ ነበረው። ከትምራን ትንሽ ራሱንም አላዳንም። ግን ማለት ሰዎችን አትጨነቁ በሰላም ኑሩ ብሎ ግን ራሱን ሰቅሎ ነው እና ይሄ ይህን ና ያየሁት እሱ እኮ ነው። ይኸውልህ አሁን በሰው አቅም በሰው ጉልበትና ብርታት የሚኖር ይመስለዋል እዚህ ምድር ላይ። ባለቤቱ ሌላ ነው። የትክክለኛ ኑሮ ባለቤት መንፈስ ቅዱስ ነው፣ እግዚአብሔር ነው። ይሄ ደግሞ በተገለጠው በልጁ በኢየሱስ ክርስቶስ በኩል የሚገኝ ነው። በእውቀት አይገኝም። በአእምሮ አይገኝም። ነው ምን ያሉ ያሉኝ አይደለም። አሁንም እኮ አንዳንዴ ነገር ዝም ብሎ ይቀራል። አሪፍ አሪፍ መጥቶ አሁንም ድሮ አብረሃቸው የነበረው አሁን አንዳንዶችን አልፎ አልፎ አገኛቸዋለሁ። እግዚአብሔር ካረዳ ይሁንም እዛው ናቸው። አዎ እሄዳለሁ እኮ አንዳንዴ እንገናኛለን። በመሀከላችን ያለው ገደብ በኔና በህቴ መካከል ቅድም ያሳየው ገደብ ማለት እኔ አቋሉ ችግሩ ነገር ግን በዓለም የምደርስበት ይመስላል። አንዳንድ እውቀቶች ደግሞ አሉ። በተቋም ደረጃ ይደረጁ ይላል ረጅም ዘመን ያላቸው። እውቀት ብለው የደረደሩት አለ። ያንን እውቀት በቤተሰብ በማህበረሰብ በባህል በገንዘብ በምናምኑ አጥሮታል፣ ከዛ አጥሮታል። መጨበጭብል አለ በደንብ እውነቱን አትረዳው። ሚቼ ይሄኛውን እውነት ለመረዳት ክብርህ ራስ ነው እንትን ይላ። ስለዚህ ምን ይሁን ሲባል እርካታ ፍለጋ ደግሞ ውስጥ አለች አይደል? እቺ ዘፍጥረት ሁለት ሰባት ላይ ህያው ነፍስ ደቻ እንዴ ሞት ሁሉ ሲከብህ ሞት ምናምን አለ፣ እርካታ ቢስነት አለ። እሷን ጸጥ ለማሰኛት እቺ የነፍስ ጉዳይ ነፍስ ዘላለማ የሆነች ይላል አይደለ ሞት ለምን መሃል ላይ ይቀጥፋታል ታዲያ? ያን ጊዜ ሀዘን ይወድቅበት፣ መጽናናት ያቅተዋል። ደግሞ ለዚች ህይወት እንብላ እንጠጣ ይላል አይደለ መጽሐፍ ቅዱስ ከንቶች እንደዚህ ይላሉ ይላል። እንብላ እንጠጣ ይላል ዛሬ እንጨፍር ምናምን በዚህ ውስጥ ባህል ተቀምጧል፣ ተቋም ተደራጅቷል። ይቺኑ ህይወት ብሎ ለመቀበል ማለት ጳውሎስ ግን መጣዳ ይቺን ህይወት ተስፋ ምናደር ከሆነ ከሰዎች ሁሉ ሞኞች ነናል። ዳዊት ደግሞ ይሄም ገባው ዳዊትም ኮንዲያል ይህችን ህይወት ብቻ ተስፋ የምናደርግ ከሆነ እሱም እንደዚህ ብራ ሞኝሽ ነበር ብራ። እንደውም ይህችን ህይወት ብቻ ተስፋ የሚያደርጉ ጨካኞች ይጠብቀን ይላል። ትልቅ ህይወት ስለሆነ ልክ እና አንድ ትንትዛ አንተ ጓደኛ ከነበረው አንዱ ጋ ሰባት ግብር እግዚአብሔር በጣም ትልቅ ደራሲ እና መጨረሻ ላይ አንድ ጋዜጠኛ ጠየቀችው እና የጠየቀችው ጥያቄ ምንድን ነው? ከሞት በኋላ በምን ምታወስ ትፈልጋለህ አለች። ምንደሰው ታስታውሳል በኋላ አላስታ መታወሱ በቀረኝ ብኝና ሞት እድሜ በጨመርኩ ነው ያለው። ምናልባት በቅርበታችሁ ልክ አሁን እሱ እንግዲህ ታዋቂ ከሚባሉት አንዱ ነውና ስለወንጌል ምናልባት ስለ ወንጌል ነግረው ይሆን አይደለም። እነሱ እኮ ወንጌልን እያዩ ነው ያደጉት። ቅንነቱም እኮ የጋሽ ስብሀት እኮ የመነጨው እኮ ወንጌል ነው። ወንጌል እኮ ሚስዮና ትምህርት ቤት ድሮ እኮ እንትን ይላል አይደለም። ሚስዮን ትምህርት ቤት ተምሯል ተምሯል። ስለዚህ ያውቃል፣ ስለ ጌታ በደንብ አድርገው ያውቃል። እንደም እንደውም አንድ ጊዜ እንደዚህ ስናወራ እኮ እንትን አለ እኔ ሁሉን ነገር አምናለሁ አለ። አሁን እዚህ መድረክ ላይ ማንገድ ነገሩን ታ ሁሉን ነገር እንደ ኢየሱስ ክርስቶስ አሪፍ የለም አሪፍ የለም። ግን ይሄ ሞቶ ተነሳ የሚባለው ነገር በምድር ላይ ካየው ካነበብከው እንደሱ አሪፍ ድንቅ ከሌለ ሞቶ መነሳቱ እንዴት ትጠራጠራለህ? ቢያደርገውስ ጤና እንዲ ያለ እኔ አልነበርኩም። ግን እንዲሁ አይነት መረዳት ነ አደለም እሱ ነዋ ያለው ኖ ያንን አስደናቂ ከሆነ ፍጹም ምሳሌ የሌለው ከሆነ ሞቶ መናሳቱን ለምን ያስደንቃል? አይነት ነው ለዲስከሽን እኮ ታነሳለህ ለውይይት ቀባጥራለህ እኮ ግን እውነት ነበር። ጴንጤነህ እንደ ያለ አይደለም ወይ እነሱ ናቸው። ስለዚህ ያውቃል ማለት ጴንጤዎች በምን እምነት እንደሚራመዱ ያውቃል ማለት ነው። እንደ ያሉ እኮ በጌታ ከባድ ከባድ ውሳኔ ለምታገኛቸው ሰዎች ወንጌልን ያነብቡ አሉ። ከባድ ውሳኔ ወደ ኋላ ወደ ኋላ የማይሉበት አንዳንድ ውሳኔዎች አሉ። የጌታ ይሁን መንፈስ ቅዱስ የሚረዳቸው ዝም ብሎ እንደ አይል መጠመጥም ማዳን አሁን እኮ ነው ገንዘብ ጣልቃ ገብቶ ወጣቶች እንደ ሚል መጠመጥ ያደርጋቸው አንዴ ከፖለቲከኛ ጋር አንዴ ከምናምን ጋር አንዴ ከምናምን ጋር የሚቀይጡት ማለት በድርድር ምን እናገኛለን ብሎ በምራይ ሂሳብ የሚሰሩት እንጂ ከፖለቲከኛው ጋር እንትን አይበሉ ማለት አይደለም። ሐሳብ ያጋሩ አሪፍ ነው፣ ደምብም ነው። ገባ ተጽዕኖ፣ በጎ ተጽዕኖ መፍጠር ነገር ግን ያንን ተሻግረው ሄደው የራሳቸውን ጥቅም የራሳቸውን ካምፕ ሰርተው ምናምን የሚሉት ነገር ወሰዳቸው፣ እንጂ መስመሩን እኮ አግኝተውታል። ያው ታወቀ ነገር ነው። እነኛ አሁን ይሄ ከንቱነት ምናምን ያልከው ይኸውልህ፣ ለዚህ እኮ ነው መጠጥ የሆነው ይሄ ሐሽሹ የሆነው ዝሙቱ የሆኑ ይሄ ሁሉ ነገር ደግሞ የተከለከለው የተከለከለ እንደሆነ ብቻ ማህበራዊ ኑሮን ስለሚያናጋ የጥፋተኝነት ስሜት አለ። ለምንድን ነው ፋብሪካዎች የመጠጥ ፋብሪካዎች ቶሎ ቶሎ የሚያመርቱ እርካታ ለሌላቸው ሰዎች ነው። ደረጃውን የጠበቀ እኮ ነው ዊስኪ የሚጠጣው በደንብ ትልያለህ ሰላሙን በዛ በኩል ለማግኘት ሰላም ግን ክርስቶስ ነው ሰላም በኢየሱስ ክርስቶስ በመንፈስ ቅዱስ እንጂ በወይን ጠጅ አትስከሩ ይለው ጳውሎስ ጋር ያሰክራ ስለሚያሰክር እኮ አንዳንድ ነገሮች እኮ ከእውነታ ስለሚወጡ ከእውነታ ዳዊት አሁን ጤነኛ ነው ትላለህ እንዴ በዚህ በዓለም ቋንቋ የሚናገረውን ህግ ለእግሬ መብራት ለመንገዴ ብርሃን የሚለው እሱ ብቻ መከራው ተድላ ሆነኛ እንዲህ በምን በምን መስፈር መከራ የምድረ በዳው ነገስታት እያባረሩ ሳኦልን የሚያክል የጦር ኃይል ያለው ሰው እያሳደደው በቀስትና በጦር ኃይል በዛ መከራው። ረሃብ አለ ምናምን አለ። ሕግህን ሳስበው ተድላ ሆነ ይላል መዝሙር ሆነ ይላል። ከእውነታው ጋር አይጋጭም። ነገር ግን ምን ያህል ኃይል እንደሚያደርግ ይያዩ ነው። ነገሰኩ ሲነግስም ምንም አልመሰለም። ሲነግስም የበለጠ አነገሰ በለው ላይ ስለዚህ ነው። ለምሳሌ ይዋብ የሚባለውን የሚታገስበት እንትና ላይ ጦር ሰራዊቱን የማዘዝ በአንድ ፉጨት ብቻ ልክ ማስገባት ምናምን የቻለ አንተን አሳልፍ ይሰጥ የራሱ ወታደር ነው የራሱ ጀርናል ጥፋት ባጠፋ ጊዜ ምንድነው ምንድነው አሳልፎ ይሰጠዋል። እኔ በዚህ ጉዳይ የለሁበት። በዓለማዊ ቋንቋ ምን ትላለህ አለበት አይደል እንዴ ንጉስ አይደል የንጉስን ፕሮግራም አይደል የሚያስፈጽመው። ስለዚህ የውል ይሄ ሰራው ኃጢያት አለው እና አሚሳይ ምናምን በገደለ ጊዜ እና አበኔርን በገደለ ጊዜ ሳኡል ጀርናሎችን ያለ ስርዓት ደፈሪ ስለገደለ ነውር እኮ ዳይ ስሚል እኮ ዳዊት እኮ ፍትህ አሁን ይገርመኛ ፖለቲከኛ፣ ወታደር፣ ወዘተርፈ ፍትህ አካሄድም ፍትህና ወንጌል ይለያል። ወንጌል የትም ቦታ ይሰራል። በፍትህ ታራምዳል። በትክክለኛ ፍትህ ማለት ቁጥ ትክክለኛ አራት ነጥብ ይሄ ምድር አራት ነጥብ የምትላለ ወረቀት ብዛት የምታረጋግጠው ብቻ አይደለም። ያኛው ፍትህ ደግሞ ምህረት ያለበት ነው። ፍቅር ያለበት ነው። የእግዚአብሔር ፍትህ ዳዊት እንደዛ ነው የሚፈርደው። ዘመኑ ሁሉ አይታል የሌለውበትም ይላል በዚህ ጉዳይ ላይ ከእግዚአብሔር ጋር ሂሳብህን አወራር። ራሱ እንደ ሰው አይደለም። ራሱ እኮ እንደ ንጉስ ምናምን አይደለም። ሂሳቡን ያወራርዳል ላይ ሄዱ አላየም እንዴ በእጁ ላይ ያደገው አቤሰሎም ያባረረው ጊዜ በወታደራዊ ቋንቋ እኮ ዳዊት እኮ ምድረ በዳ ነው ያደገው። አላየም ጥርሱን የነቀለ እኮ ማንም ጎልያድን በመንታት ጩጬ ዘመኑም በውትድርና ያደገ አቤሰሎም ትላንት እጁ ላይ ያደገ ልጅ፣ እንዴት ነው ድል የሚያደርገው? ያውቃል እንደሚያሸንፍ ነገር ግን ከኃጢአቱ የተነሳ ዳዊት ያውቃል። አይታል ሂሳቡ ማወራረድ አለበት። እያለቀሰ ጦርነቱን ሳይጀመር ዳዊቱ ያከሸፈው ሰላይ ዘርግቶ አይታል። ታቦቱን ይዘው ወደ ስደት ከእሱ ጋር ሊሄዱ ሲሉ ተመለሱ አላቸው። ካህናቱ ታቦቱን ይዛቸው ተመለሱ። እግዚአብሔር ከፈለገ ይመልሰኛል። አይታል እዛው በስፍራው እኔ ኃጢአቴን ላወራርድበት፣ ሂሳቤን ልስራበት የምድር የስርዓት የፍትህ ባለቤት ማን እንደሆነ አውቋል። ለዚህ ነው ሲጽፋ ያለው እግዚአብሔር የፍትህ አምላክ ነው ያለው። አላየህም? ታዲያ የፍትህና የምሕረት የል የልብ እንደ ልብ ያለው ምህረትን ደግሞ እሱ በወሬ አይደለም እራሱ ለሳኦል ምህረት በማድረግ አላየህም? ያ ሰነፍ የማን ነው ያቺ በግ ምናምን ባለቤት ሀብታሙ ሰይ ሰነፍ ነው ናባል ናባል ይቅርታ ያደረግለት። አላየህም? መሐላውን ሰርዞ እኮ ነው ይቅርታ ያደረግለት። አይገርምም? ሊገለው ሄዶ ሚስቱ መጣችና እጅህን በደማ ታቆሻል፣ አንተ ለፍትህ ነው የምትዋጋው ምናምን ስትል፣ አንቺ ነብይ ነሽ አላት። ሞኛ አይመስልም። አሁን ሞኛ አይመስልም። ጋር አንዳንድ ሲቀየስ አስቀየስኩ ትላል ትላለ። ነብይ ነሽ አላት። ስለ አንቺ ቃል ተመለሰ። ሰውየ በሳምንቱ በፍርሃት ሞታ። ያኛው ለሰነፉ ማለት ነው፣ ሚስቱ ነች። ምህረትዬ ነው። ሰውየው በምህረት እያደገ መጣል። ዳዊት ታውቃለህ ንጉስ ከመሆኑ በፊት በምህረት ነው እያደገ የእግዚአብሔር ፈቃድ በመፈጸም እያደገ ያኔ ነው የነገሰው። ያኔ ነው እንደ ልቤ የተባለ። የእግዚአብሔር ፈቃድ ከተሰጠን ቃል እኮ ይበልጣል እኮ የተሰጠን ቃል በአእምሯችን ልክ አንዳንዴ መንፈስ ቅዱስ እሱም ቃል ያብራርታ እሱም ራሱ ተብራርቶ አላለቀም። አመጣና ህጉ እኮ ምን መሰለህ የሚለው መሐላህን ፈጽም እኮ ነው የሚለው አረለምን መሐላህን ፈጽም እየተባለ ዳዊት መሐላውን ሰርዞ ነው ፍትህ ያደረገው። ፍትህ ከመሐላ እንደሚበልጥ አወቀ። ምህረት ያደረገው አይታል። በአንፃሩ ደግሞ ልጅን ያልተረዱ አይታል። ዮፍታሄ ደግሞ ልጅን ሲያርድ አሞናውያንን አሸንፎ ሲመጣ መሐላ ምሎ ነበር። መጀመሪያ ወደ እኔ የሚቀርበውን ገለዋል መስዋዕት አድርጌ አቀርብልሃለሁ ብሎ ልጁ የጨፈረች ስትወጣ አለቀሰ ይላል። እንዲህ አይነት ጨለማ ማለት ያርዳት ያለቅሳል። እዚህ ሶስት ወር ስትመጣ ሰው እንግዲህ አንድ ስእለት ገብታ ከዚህ የሚበልጥ ምህረት ነበር እኮ እሱ በምኑነት የያዘው በመሀላው አይታል ያለሁና፣ ይላል መሀል የሚያልፍ ምህረት አለ። እሱ ዳዊት የተረዳው ድሮ ሙሴ ከምድረ በዳ በምድረ በዳ አሳልፎ ይዟቸው ሲመጣ ታዘዙ፣ በትታዘዙ ይሆናል የሚለውን ዳዊት ከርቀት የሰማው አይመስልን። ከአምስት መቶ ስድስት መቶ አመት በፊት ዳዊት በቀጥታ ያንቃልታል ሕግ ለእግሬ መብራት ነው። ማለት እሳ ትንሽ ልጅ ሶስት ልጆች ወልዳ ትልቅ ሰው ሆናለች። ካልሄድ ልጅ ነበረች። የበላይ ልጅ ነች ትንሽ ነች፣ ቅልቅል የምትል በጣም ወዳታለሁ። አይተሀል በጣም ሶስት ልጆቿ ሶስቱም በጣም ወዳቸዋለሁ። እሷ ደግሞ ትልቋ ነች በጣም ወዳታለሁና አጠነቀቅላታለሁ እንዳትጎዳ ማለት። እህቴ በዛ መጠን እየፈራችኝ እያከበረችኝ፣ እቺ ሀና ምን ትላለች? አለምሸት ቸርች ካልሄድ አልሄድም አለች። ቸርች ይሄዳሉ ማታ ማታ፣ በአጋጣሚ እኔ ደግሞ አዲስ አበባ ሲሄድ ያለት ቸርች ለመሄድ ተዘጋጅተዋል። ካልሄድ አልሄድም አትለው በላይ ብላ አታውቅም እኮ ማለት አዝማሚያውን ታያለች። ካሁን በፊት ወስዳኛለች አዝማሚያውን አይታ በቃ የኔን እንትን ጠብቀ ይገርም ስትል በላይ ወደ ጓዳ ትገባለች። እቺ አስር እየመጣች ነጋ እየጨፈረች ይዞሪ ካሌ ዳሌ ደ ማሌ ካሌ ደ ምናምን ትላለች። ከዛ ሷ ላይ መኮሳተር አልችልም፣ ሷን ማስፈራራት አልችልም። በቃ ለሷ ስል ይሄዳል እንዴ እንዴ ቅር እንዳይላ በፈገግታ ነው የምትለው። ደግሞ አይታ በሙሉ ልቧ ተማምና ነው የምትለው ጩጫዋ ገርማ ነው። እኔ አሁን መልእክት መጣ ምናምን አላቀለም ያኔ ግን ዝም ብዬ አብሬ ሄድኩኝ አብሬ ቸርች ገባው ያው ሲያመልኩ ምናምን አየው። እና እንዴት ነው አዳራሽ ነው ይሄ ሁሉ ህዝብ የሚጨፍረው? አልጠጣም ምናምን አቆጣ ጠጥታ ተነቃቅታ ነው የሚጨፍረው። ምንድነው የሚያነቃቀው? ሰዐቸው እያንዳንዳቸው ከምራቸው ነው እ እንዴት ያልኩኝ ምን አይነት ሞኝነት ነው ምናምን አትልም። ሞኝነት ስንት ደቂቃ ይቀጥ ሰዓታት ይቀጥላል። ከዛ ተገረምኩ። ይገረም በዛ ጩጮቹ መተው እዚህ እዚህ ቀቁጡ ያጠኑኛል። ታውቃለህ፣ አሁን አሁን ይወጣል። አሁን እኔ ነኝ እየገመገንኩ፣ በላይም ከኋላ በጥንቃቄ እያዩኛል። ከዛ እያየሁ ነው የት ቤተ ክርስቲያኑ ተስተዋሰን መሰረተ ክርስቶስ ለድሮ መሰረተ ክርስቶስ አሁንም ምን ይከራኛል ከዛ መጨረሻ ላይ ደግሞ ጌታ ነው የምትቀበሉ ውጡ ምናምን። እሷ ብቻ ትንሽ አወቀች፣ ምክንያት አዲስ የመጣችሁ ምናምን አሉ። ልክ እኔ እንደዛ ይመስላል እኮ ያለ ሹክሹክታ እኮ እንዲህ ነው ዓለም ውጊያው እንደዚህ አለ። አዲስ የመጣች ሲሆ አዲስ የመጣ ሆተሽ ምን ይጠበስ ነው የምትለው፣ አይታል ውጡና ጌታ ዘርባል ይሄንን ብትው ስብከታችሁ ጥሩ ነው የሚያሳርፍ ነው ምናምን ትላለ ከራስ ጋር። ከዛ ስብከቱ ጥሩ ነው ሰላም ነው የሚያወሩ ሰላም ነው ደስ የሚልና ልታዳምጠው የሚገባል እኛ ያጣነው ሰላም ማታ በመጠጥ በምናምን ምናምን አገኘው፣ ፌዝ፣ ሳቅ፣ ኩካታ ምናም ሆ ጠዋት በጸጸት በጥፋተኝነት ስሜት የምንሰቃይበትን ነው። መፍትሄ ብሎ ርዕስ አጀንዳ አድርጎ የሚያወራው ረጅም ሰዓት ልክ ነው። ልክና ማ ወጡ ምናምን ዞር በል ምናምን ወጣው ባከ ከጨርጭ አይደል? አዎ፣ ወጣና ጨርሰን ፕሮግራም ሲሄድ ሰላም አገኘው። አይገርም

ድካም ጸጥ ብሎ መመረሽ ጸጥ ብሎ መሞት እንደ ሰነፍ ምናምን ይሄ መታነቅ ምናምን፣ ግን እንዲሁ እየሾፉ ጸጥ ብዬ ማንም ሳያናግረኝ ብቻዬን ሆኜ መመረሽ ፈለግኩ። ጸጥ ጸጥ ብዬ ለዛ ነው ሰው እንዳናገኝ ሁከቱን ከፍ ሰላም እንኳን ይሄ እንትን ይለኝ ይረብሸኝ እንጂ በከፍተኛው ጸጥ ብቻዬን። ያኔ ነው በረንዳ ላይ ቁጭ እላለሁ። ሹሚ የሚባል ልጅ አለ የኔ ወንድም ደግሞ ድንቅ ልጅ አደገኛ እሷም ይኸውልህ፣ እሷም ባንክ ነው የሚሰራው። እሱ ልጅ ተማሪ ነበር፣ ያንዴ ዝም ብሎ የገጠር ተማሪ የለም፣ ከእናቴ ጋ የሚኖር የእናቴ ልጅ ነው። አሁን እሱ በጌታ ነው አደገኛ ልጅ ማለት፣ በጌታ ከባድ የሚገርም ልጅ። አንዱ አራት አያይ እሱ ነው። እሱ ምን አደረገ? አጠናኛ፣ አይተሃል፣ አጥምቶ ጨርሰዋል። ክርስቲያን እኮ በራለት እናንተ ብርሃን ልጆች ምለው እኮ ለዚህ በሙሉ እነሱ አንብበውኛል። ውስጥ ያለውን ጭንቀት ያውቃሉ፣ መፍትሄውን የሚያውቃሉ፣ ከነ መፍትሄው ነው የሚያውቁት። ከዛ ዙሪያዬን እየከበበኝ፣ በፊት ብዙ እንትንም አይለኝ፣ ምክንያቱም ስለማሾፍ እየጠጣሁ ምናምን። ከዛ ዙሪያዬን ይዞረኛል፣ ይንከባከበኛል። ከዛ ደግሞ ሄደህ ደስ ብሏቸኋል። በኋላ ያው በጌታ ሰው ወደ ጌታ ሲመጣ ባህል መጣ። አንተ ጌታ ከየት ዓለም እንደሚመጣ ስለማውቅ እኔ አልቋቋምም። ብዙ ጊዜ ይመጣል። ከምን አይነት ጨለማ አይተሃል? ከድግድግ ጨለማ ወደ ሚደነቅ ብርሃን። ይሄ የፍንዳታዎች ነው። አንድ አሪፍ ምረጥ

ምናምን አስከምር እና እዚህ ጋር ደግሞ ድራፍት ትልቁ ድራፍት። ሁሉንም አልችልም እኔ እንግዲህ፣ ትንሽ ያኛውን ትንሽ ትንሽ ምክንያቱም ችግሬን እያወቅሁ። ከዛ እንደዚህ ብዙን ስለምነሳው ብዙ ንግግር ስለማልችል አለ ደብሮኝ ድብርት ውስጥ ያለው እንጂ ምናምን ነው። እንደዚህ አይነት ስሜቶች ይመጣሉ። ታዲያ ለዚህ አይደል ሰው የሚደብር፣ ጥሩህን እይታ እኮ ነው የሚያጠፋበት። መልካም አስተሳሰብህን ያውድመዋል። ተቃራኒ ሽሽትም ከዛን እያለ በሚቀጥለው ደግሞ በራሱ ጊዜ ወስኖ ማለት ሲወስኑ ሰዎች እንትን ይለዋል። ተጽዕኖ እኮ ያሳድርብሃል። ወሰነ ወስኖ በዛ አዘጋጀኝ፣ በደንብ አደረገኝና ደግሞ ዛሬ ባጃጅ አለ ያኔ እንሂድ አለኝ እንትን መሰረተ ክርስቶስ ያው እዛ አይደለም ትልቅ ነው። ይሄ ደግሞ ጥሩ ነው አልኩ ምክንያቱም ከዚህ ጭንቀት ሚያሳልከው አዎ፣ ምክንያቱም በቀደም አረፍ ያለው እንቅልፍ ያስተኛል። ይሄ ደግሞ በዚህ በዛኛው በማግስቱ ነው ሄድን። ስንሄድ ትልቅ አዳራሽ ነው ይሄ ደግሞ፣ ሰው ጥቅጥቅ ያለበት ከዛች ይልቅ ይሄ በጣም ትልቅ ዋና መሰረት እና ያሉበት ቀበሌ አምስት ደብረዘይት ትልቅ ትልቅ ነው የታወቀ አሁን እዛ ሄድኩና የሉ ኋላ ቁጭ አልኩ። እስቲ መልካም ወሪያቸው ልስማ ማን ብዬ ደስ ብሎ ሰማሁ። ያው ስብከት እኮ መንገድ ላይ ይሄ መድረክ ላይ ያለ ስብከት በጣም ወሳኝ ነው። አንዳንድ ጊዜ የሚረብሽህም ሁሉ ይመጣል እኮ ምንም እንትን የሌለ በጣም እኮ ለዚህ እኮ ነው መድረኮች ጥንቃቄ የሚያስፈልግ ማን እንዴት እንደሚመጣ ይታወቅ። መጣ ለማንኛውም፣ ስም ከፕሮግራሞቹ አንዱ ይነካል፤ ወይ መዝሙሩ፣ ወይ የህዝቡ ጸጥታ፣ ወይ ህዝቡ ላይ የምታየው መረጋጋት ይሄ ሁሉ ይሄ ሁሉ ስብከት ይሄ ሁሉ አገልግሎት ቸርች ውስጥ ዝም ብሎ መዝረክረክ እራሱ እኮ አደገኛ ነገር፣ ማለት የሚያደናቅፈዋል። ቸርች ውስጥ ደግሞ በሞገስ እንደዚህ መመላለስ እንዲሁ ራሱ በሌሎች ላይ በጎ ተጽዕኖ፣ ተስፋ በቆረጦት ላይ ያንን አየሁ። መጨረሻ እስኪ ጌታን የምትቀበሉ አለ፣ ከስብከት በኋላ ገር እንግዲህማ፣ ያንን ህይወት አልደግምም አልኩ። ከአንዳንድ ነው ብድግ ብዬ ፊትለፊት የትና የት መሰለህ መድረክ ርዝበት አይሆንም አልኩኝ እንደዚህ ነው ደግሞ፣ እኔ እኔ አለብኝ እንዲህ መወሰን ይችላል ታዲያ። አይሆንም አልኩኝ፣ ከንግዲህ በኋላ ያ ህይወት የለም አልኩ። ሄድኩኝ። ሲሄድ ያቺ ንዴታም እኮ አለ። ከዛ ሰውየው ምናለ ይሄ ፓስተሩ ጌታን የምትቀበሉ ጌታን የማታውቁ ምናምን አይልም፣ እንዴት ጌታን የማታውቁ ትላለህ ምናምን ስለው አየኝና፣ ችላለኝ ያ ጋላ አገጣል ምንጩ ነው ያውቀዋል። ከዛ ችላ ሲለኝ ጊዜ ሰው በላዩ ላይ ተደራርቦ የለ ብዙ ችላ ሲለኝ እኔም ከሰዎች ጋር በቃ አሁን በዚህ ሂዱ ሲሉ፣ ሌላ አጀንዳ ደግሞ እሱም ተውኩት። ሰውየው እሱን ተወኝ ምክንያት በኋላ እናገረዋለሁ። በዛው ጌታን ተቀበሉ ምዝገባ ምናምን ሆነ። ከዛ ስከታተል ጉዶ ነው በጣም የሚገርም ነው። እሺ አሁን የረፍት ሰዓታችን ስለደረሰ ቀጣይ ወንድሞት ነገረናለን። ረፍት አድርገን እንመለሳለን። ተመልካቾቻችን እየተካተላችሁ ትገኙት የህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ረፍት አድርገን እንመለሳለን። ባላችሁበት ጠብቁን።